አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ያገሬ ገሪ ነው። እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? እኔ አለሁ፣ አልሐምዱሊላህ ሰላም ነኝ። እስኪ የመዳም ልብስ እያጣጠፍን ማለት ነው። እስኪ ስለነ ሃይሚ እናውራ ትንሽ ነገሩ። ዛሬ ስለ እነሱ ማውራት አልፈለኩም ያየነው ነገር ጥሩ ስላልሆነ ማለት ነው። ግን ያው እኔ ወደ ካሜራ አልወጣም፣ ካሜራ እፈራለሁ። እሺ ሻንጣው ደግሞ ምንድን ነው እንዲያትሉኝ? እኔ ያው መቀመጫው ስለሆነ ነው። ኦኬ። እንዴት ናችሁ? በተረፈ የረመዳን ስራ እንዴት ነው? ከኔ ጋር ሁሉም ሰላም ነው፣ ፒስ ነው። የምር በጣም አሪፍ ነው። ማሻአላ አልሐምዱሊላህ። አዎ፣ ያው ልብስ እያጣጠፍኩ ነው። ምንድን ነው የምታጣጥፊው? እንዲያትሉኝ እናንተ ዲፋሮች እንዴት ናችሁ ሰላም ነው ወይ? እና ዛሬ በተለቀቀው ሂዱ ማለት ነው። እኔ ችግር እንግዲህ መጀመሪያና መጨረሻ ላይ ነው የማየው። አይቲንክ ብዙ እንትን ያዩት ሰዎች ጨረሰ ያዩት ሰዎች ብዙ ያው እንትን ብለዋል። ያን ያለ አደለ ብዙ ብዙ ያው ሲበጣበጥ ስለቆየ ብዙ ማለት አያስፈልግም ለማለት ፈልጌ ነው። ያው ማህበረሰቡ እነሱ ጋር መሰለኝ እኮ የሚውለው አይደለም። ተሳሳት እና አንቺስ ዘ ስለሆንሻ አይደለው ይባትሉ ማለት ነው። ለማናቸውም ዛሬ ትናንትና ፕራንክ እንዳደረገችው ፕራንክ አይደለም ብለው ብዙ የተደናገጡ ሰዎች እንዳሉ ግልጽ ነው፣ ሁላችንም ማለት ነው። ከዛ በመቀጠል ግን ቆይ እኔ የምለው እሷ አለች ቤተሰብ ማለት ነው። የኔ ቤተሰቦች እናንተ እነሱ ጋር ኦፊሻሊ ማን ነው ሜሴጅ ወይም ደግሞ ሪፕላይ ወይም ደግሞ ኢንቦክስ ላይ ስትጽፉ ስለሚመልሱላቸው ወይም ስለምታዩት። እኔ ደግሞ ያው ኢንቦክስ ለማድረግ እንትናችሁን አላውቅም፣ የቲክቶክ አላውቅም። ብቻ ለማናቸውም እኔ የምለው ቤተሰብ እንዲያው ሁልጊዜ ፕራንክ ልጅቱ አይሰለቻትም እንዴ? አይሰለችም? አያስጠላም? ከዛ በመቀጠል በጣም እኮ የሚያስጠላው እሱ ሲያገኛት ሰርፕራይዝ ወይም ደግሞ ግብዣ ምናምን ነው የሚያደርጋት። እና ለእሱ እየወገንኩ አይደለም በነገራችን ላይ መጨረሻ ላይ ግን አዲስ ነገር አለ እነግራችኋለሁ። አዲስ ነገር አለ፣ የምር አዲስ ነገር አለ። ሰምቻለሁ ማለት ነው። ዛሬ ቀድሮብኝ ቲክቶክ ገብቼ አዲስ ነገር ስላለ እነግራችኋለሁ ማለት ነው። እናም ደግሞ አንዳንድ ኮሜንት እና የምር ማለት ነው አድርሱልኝ፣ ወይም ደግሞ ኢንቦክስ ጣፉላት የምታውቁ ቲክቶኳን የምር በጣም ነው የሚደብረው። በዚህ ልክ እስከዚህ ድረስ ለምንድን ነው ያኔ ፈተና ትንሽ አይበቃም? አልበዛም፣ ግን አይመስላችሁም? ቤተሰብ የር በጣም ነው የበዛው ማለት ነው። በጣም ነው የሚያስጠላው። እኛ ሁል ጊዜ ስለምናያቸውና ነገራቶችን ስለምናይ ይመስለኛል በጣም ነው የሚያስጠላው። ግን ግን ያኔ ፕራንኩ እንዳለ ሆኖ፣ ኦኬ ፕራንኩ እንዳለ ሆኖ ምን አለ ትንሽ ደግሞ ይሆን ሌላ አይዲያ ይደስታ አይዳ መቼም ሰው ደስታ ረቆታል አይደል? እኔ ያዘንኩት ለማን እንደሆነ ታቃላችሁ። እኔን ተውኝ፣ እኛ የኖርነውን ወይም ደግሞ አሁን እዚህ ፊልም ላይ ውሸት እንደሆነ ያወቅነውን ሰዎች ታውን ብዙ ልጆች እኮ እውነት መስሏቸው ከዚህ በፊትም ደግሞ አልቅሰዋል። አልቅሰው ደግሞ ያለቀሱበት ምክንያትም አሁን ደህና ሆኖ ቢመለስም ደስታው ሳይ ምናምን ፍራካ አይደብርም ገይዝ በጣም ነው የሚደብረው። ቤተሰብ ብዙ ቤተሰብም ዛሬ ተናደዋል አልቅሰዋልም ማለት ነው እንዴ ባለፈው። እና እኔ እንደሚመስለኝ የሆነ የልጆች ሙድ የልጆች ባህሪ በቃ አሁን ላይ ማለት ነው እኔ እንደሚመስለኝ የልጆች በቃ ባህሪያቸው እንዲዝህ ነው። በቃ እንዲዝህ አድርገውታል ማለት መላመድ መልመድ ያለብን በቃ አሁን ላይ እንዲያውም በቃ እኔ እነሱ ስራቸው ነው በቃ ዛሬም ፕራንክ ነው ይዘው የመጡት ውሸታቸው ነው እስከምንል ድረስ ነው እያደረጉ ያሉት ማለት ነው። እና አንዳንድ ጊዜ የምር አይዲያ እንዴ፣ አንቺ ቆይ ኮሌጃ ላይ እንደምትማሪው የዚህን ያህል የፕራንክ አይዲያ ብቻ ነው እንደ ቅንጭላትሽ የሚያስበው? እንደ ሌላም እኮ መልካም ሀሳቦች ሰርፕራይዝ፣ አለ ቃሎች አሉ፣ ብዙ ጨዋታዎች አሉ። ምን አለ እነዛ እነዛ ጨዋታዎቻችሁን ለሚያለቅሱ ኦዲየንሶቻችሁ ብትመልሱላቸው። ፕራንክ ከምን ጊዜው? አሁን ለምን ጊዜው ፕራንክ እኛ እንዲያውም በሰፕራይዝ ነበር ትመጫለሽ በስጦታ ነበር ትመጫለሽ ብለን ያሰብነው ማለት ነው። ከምን ጊዜው ያ ሁሉ ለቅሶች ተረሳ? የምሬ ነው ቤተሰብ ማለት ነው። ከምን ጊዜው ተረሳ? እንደዛ ሆና እግሩ ላይ ወድቀ አስቀርታ እና የተማረ ሰው ደግሞ እንደዚህ አያደርግም ማለት ነው። እኔ የምለው አንዳንድ ጊዜ ተምሮ ተመፈተን እና ያኔ ተፈትኖ መማር ተምሮ መፈተን እና ተፈትኖ መማር ተቃራኒ ሆኖ እያሉ ግን ተፈትኖ መማር ማስተዋል እና መገንዘብ ይሰጥ ይመስለኛል እንደማስበው ከሆነ ማለት ነው። ይገርመኛል አንዳንድ ጊዜ እና እዛ አሁን ውጪ አገር ያሉ ሰዎች ኮሜንት ሲያደርጉላቸው አስተሳሰባቸው አይ ቲንክ በጣም የላቀ ነው። ከነሱ ስራ ይልቅ ማለት ነው። በእርግጥ እነሱ ባህሪያቸው ነው። በቃ የእነሱን ባህሪያ ሁሉ ላይ እያወቅን ነው ማለት ይቻላል። መደምደሚያ እንደገና ደግሞ ይሄ ነገር ፕራንክ እኔ እኔ ሁኘ ኑሮ ማለት ነው እኔ ሁኘ ኑሮ እስከ ዛሬ ከፊቴ የለችም እንዲ ልጁ። ትግስት ማለት ነው ትግስት፣ በነገራችን ላይ ጥሩ ነው በወንድ ልጅ ላይ ትግስት፣ በእንደዚህ አይነት ነገር ላይ ትግስት ያው አስፈላጊ ነው። በነገራችን ላይ ግን ሲበዛ ግን አይመርም። ማርም እኮ ሲበዛ ይመራል ሳ፣ አይደል እንዴ? ከዛ ምን አላት፣ ልክ ከነማሰሪዋ ነው የነገራት መናገርም ደግሞ ነበረበት፣ አስፈላጊም ነበር ብዬ አስባለሁ፣ እንደኔ ማለት ነው። ወንድ ልጅ አይወለድ የሚለውን እኮ ሙድ እኮ እኔም መቀላቀል እችላለሁ አላት። ይሄ ብቻ በቂ ነው ለየትኞቹ መስ ማለት ነው ያው እሱ ስለተወው እና ትዕግስት ስላለው አዛኝ ስለሆነ ለሴት ልጅ ክብር ያለው ነው መባሉ በዚህ ለያል አስደምዳሚ ነው እና ይሄን ማረጉ ተገቢ ነው ብዬ እኔ እንደ ኦዲየንስ አላስ። ጥሩ አይሆንም። በእርግጥ ባህሪያችሁን እያሳወቃችሁን ትገኛላችሁ። በዚሁ አጋጣሚ ቴንኪው። ምክንያቱም ብዙ የሚያለቅሱ ሰዎች ያቆማሉ። ግልጽ ነው። ጠሩ ነው። እንደገና ደግሞ ወደኋላ ስንመለስ ወደፊት ስንሄድ ፕራንክ ሊያረጋት ነው እያላችሁም ነው። በነገራችን ላይ ፕራንክ ሊያረጋት መሆኑ ብዙ ያጠራጥራል። ምናልባት እሷ ፕራንክ ነው ስትለኝ እንዴት አድርጌ ነበር ብዬ ብሎ ያን ተቤት እንግዲህ አስቦበት ወጥቶ ከሆነ ፕራንክ ሊሆን ይችላል። ፕራንክ ነው እያሉ ነው። ፕራንክ እንደሚሆን ተስፋ እናደርጋለን። የእሷም ተገኘች፣ ይሄማ በቃ ተገኘች፣ አሪፍ ሀሳብ ነበር ማለት ነው። ፕራንክ እንደሚሆን ተስፋ እናደርጋለን። የእሱም ንግግር ማለት ነው የዛሬው እና የእሱ ንግግር ፕራንክ ካልሆነ ግን በጣም ነው የሚያሳዝነው የሚያስጠላው ማለት ነው።